የተንሳይ በዓልን ስናከብር ድጋፍ የሚሹ ወገኖችን በማሰብና በማገዝ ሊሆን ይገባል ሲሉ የባህር ዳር ደሴ ካቶሊካዊት ሰበካ ጳጳስ አቡነ ልሳነ ክርስቶስ ማቲያስ ተናገሩ። ለህዝበ ክርስቲያኖችም እንኳን አደረሳችሁ መልእክት አስተላልፈዋል። ትርንጎ እርሳው ተጨማሪ አላት። የትንሣኤ በዓል እግዚአብሔር አምላክ ስለ ፍቅር ሕይወቱን የከፈለበትና ሞታችንን በሞቱ የሻረበት እለት በመሆኑ ሕዝበ ክርስቲያኖች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን ሲሉ የባህር ዳር ደሴ ካቶሊካዊት ሰበካ ጳጳስ አቡነ ልሳነ ክርስቶስ ማቲያስ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተከበራችሁ የእግዚአብሔር ሕዝብ ካቶሊካውያን ምእመናን አባቶች፣ እናቶች፣ ካቴኪስቶች፣ መነኮሳት፣ ደናግል እንደዚሁም መልካም ፈቃድ ያለችሁ የሀገረ ስብከታችን የክልላችን ህዝቦች በሙሉ የሁለትሽ እንኳን እግዚአብሔር ጌታችን ኢየሱስ ክርስቶስ አምላካችን በቸርነቱ በፍቅሩ ጠብቆ ከብዙ ክፉ ነገር አሻግሮ ለ2017 ዓመተ ምሕረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን ያደረሳችሁ ማለት ወዳለሁኝ ክርስቲያኖች ከክርስቶስ መስዋዕትነትን፣ ይቅርባይነትንና ትሕትናን በመላበስ ድል ማድረግ እንደሚገባም አቡነ ልሳነ ክርስቶስ ማቲያስ አባታዊ ምክራቸውን አክለዋል። ከክርስቶስ የምንማረው መስዋዕትነት ነው። ከክርስቶስ የምንማረው ልግስና ነው። ከክርስቶስ የምንማረው መሐሪነት ነው። ከክርስቶስ የምንማረው በእውነት ዝምታን ነው። እንደሚታረድ በግ ዝም አለ የሚለው እና ከክርስቶስ ክርስቶስ በእውነት ብዙ አይነት ክስ ሲያቀርቡበት ያንን ለመከላከል የቃላት ውርጅብኝ አላመጣም። መጽሐፍ ቅዱስ ላት ዝም አለ ነው የሚለው። ዛሬ ዘመኑ የክርክር ዘመን ነው። ሰው ድል ለማድረግ ሌላውን በመግደል ነው የሚያሸንፈው ክርስቶስ በመሞት ነው ያሸነፈው። የትንሣኤ በዓል ጨለማ የተገለጠበት ከወደቅንበት የተነሳንበት ዕለት በመሆኑ በአስቸጋሪ ሁኔታ ውስጥ ለሚገኙ ወገኖች በዓሉ የደስታና የፍቅር እንዲሆንላቸውም ተመኝተዋል። የደፈረሱ ማኅበራዊ ግንኙነቶችም ቢኖሩ ምንም ቢሆን ተስፋችን የሆነው ጌታችን ኢየሱስ ክርስቶስ ድል ነስቷልና እኛም ተሻግረን ድል ነስተን ከፊት ከፊትና ከቀደም ከምናወድሳቸው ቀናቶች የበለጠ የተሻለ ጊዜ እንደሚኖርልን ፍጹም እምነት አለን። ስለዚህም በጦር ሜዳ፣ በበረሃ፣ በሆስፒታል፣ በእስር ቤት፣ በተለያየ ቦታ ለምትገኙ ሁሉ የተባረከ የተቀደሰ የትንሣኤ በዓል ያድርግልን በዓሉን ድጋፍ የሚሹ ወገኖችን በማሰብና በማገዝ ማሳለፍ እንደሚገባም የባህር ዳር ደሴ ካቶሊካዊት ሰበካ ጳጳስ አቡነ ልሳነ ክርስቶስ ማቲያስ አሳስበዋል